ሰላምታችን በያላችሁበት ይድረስ፣ ተመልካቾቻችን፣ እንደምናመሻችሁ። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አስፋ አብሪያችሁ ቆያለሁ። በክልሉ የተከሰተው የጸጥታ ችግር በሕዝቡ ላይ ዘርፈ ብዙ ተጽዕኖ እየፈጠረ በመሆኑ ለሰላም መስፈን በጋራ መስራት እንደሚገባ የተንታ ወረዳ ነዋሪዎች ተናገሩ። የወረዳ ነዋሪዎች በወቅታዊ የሰላም ሁኔታ ከደቡብ ወሎ ዞን የመንግስት የስራ ኃላፊዎች ጋር ተወያይተዋል። ሰላሀዲን ሰኢድ ተጨማሪ ዘገባ አዘጋጅተዋል። ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ ህዝባዊ ውይይት በትንታ ወረዳ ተካሂዷል። ልጆቻችን ትምህርት መማር አልቻሉም። የጤና አገልግሎት ማግኘት አልተቻለም። ገንዘባችንም ነው እየተዘረፈ ያሉት የወረዳው ነዋሪዎች ይህንን አካል እንደ ህዝብ በጋራ መታገል አለብን ብለዋል። አላዋላች የወለደች እናት አይቻለሁ። እኔ አላዋላች ራሷን አትባ ራሷን እናት እያዘራች ከዛ በላይ ምንም ምስክር የለም። አንድ ቋንቋ ተነጋግረን ሀግ የሚባለው ሀግ ብለን የሚመከረው መከረን ወደ የሰላም እጃችን መዘርጋት አለብን የሚል ሀሳብ አለ። በተለያዩ ዳርና ዳር የደረሰባቸው ቀበሌዎች የነሱ ጉዳት የነሱ ሳቆቃ ለኛ ሆኖ እኛ ዘንድ ያ ሳይደርስ እዛው ሊቋረጥ ይገባል፣ ልናወግዘው ይገባል። ሰላማችን ልንነጠቅ አይገባንም። የምንነግዴው ሰላም ሲሆን ነው። የምንኖረው ሰላም ሲሆን ነው። የምናቀርበውን ሀሳቦች በሰላም ነው መመለስ ያለባቸው በማድፍረስ አይደለም። ማድፍረስ እንዲቀር ቆርጠን ልንገባ ይገባል። ነካ ነካ ማድረጉ እንደ እኔ አልተመቼው ነው። የተማረ ነው እኮ አገርን የሚገዛ የተማረ ሰው ኃይል ነው። ትምህርት ቤት ተዘጋ፣ ሐኪም ቤት ተዘጋ። ሰርቶ ያገኘ ጉልበት ባለው እየታፈነ እየተቀማ ነው። ወደ የት እየሄደ ነው አማራ? ይሄ ሰው ለአማራ የሚጠቅም ነው ወይ? የሚጠቅም አይደለም ይሄ አስተሳሰብ። እንፈኛ ለሕዝብ ካሰበ ለምን ትምህርት ቤት ይዘጋ? ለሕዝብ ካሰበ እንዴት ጤና ጣቢያ ይዘጋል? ይዘረፋል? ሌላ ቦታ እንሂድ። እኛ ጋባ የደረቅ መምህሮች ተደብድበዋል። እንዴት የተባረሩት? እንዴት መምህር ይባረራል? ይህ ኃይል ለኛ አይጠቅምም። ሕይወት ላለው ነገር በሙሉ ሰላም ወሳኝነት ያለው በመሆኑ ሰላምን ማስጠበቅ ተገቢ መሆኑን የትንታ ወረዳ ዋና አስተዳዳሪ መሐመድ ሰይድ ገልጸዋል። በወረዳችን በትምህርት በጤናና ኢኮኖሚያዊ ዘርፎች ላይ ከፍተኛ ጉዳት ደርሷል ያሉት ዋና አስተዳዳሪው የወረዳውን ሰላም ለማስጠበቅ ህብረተሰቡ ለጸጥታ ኃይሉ ተባባሪ መሆን አለበት ብለዋል። መከላከያና ሰላም አስከባሪ በጋራ ስምሪት ይወጣል፣ ይሄዳል። ከባቢውን ለማጽዳት፣ ለማሰስ በሰላም የሚገባ ካለ ለመቀበል የሚታኮስ ካለ ለመዋጋት ነው የሚሄደው። ይተኮሳል። ሲቪል ይለበሳል። እቤት ይኮናል። ዘላቂ ሰላም የሚያመጣው ግን ህዝብ ነው። ለምን እውስጡ የደበቀውን ዘራፊ ሲያጋልጥ፣ የሚያሳድረውን ሰው ሲከለክል፣ ሳይመስለው የገባውን ሲመልስ ከባቢው ገፃ ይወጣል። ያኔ ማለት ነው። መንግስት ጥያቄ አለን የሚሉ አካላቶችን ለማወያየት ዝግጁ መሆኑን የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያ ኃላፊ አህመድ አበባው በውይይት መድረኩ ላይ አንስተዋል። የተለያየ ፍላጎት ሊኖረን ይችላል። ለምንድን ነው ግን ሰው የምንገኘው? ለምንድን ነው ግን ሀገር የምናወድመው? ለምንድን ነው የፖለቲካ ሀሁ የማያውቁ ሰዎችን እያገትን የሰማኒያ አመት እናት እያገትን የሰባት አመት የስምንት ዓመት ትምህርት ቤት እንዳትመጣ እያል ደጉ ህዝባችንን አርሶ አደራችንን እያበሳቆል አሁን አላማ ነው። ሀሳብ ካለ በየትኛውም መድረክ በየትኛውም መድረክ ተነጋግረን ችግር እንድንፈታ መንግስት ሁሉን እድል አመቻቸ። ህዝባዊ ውይይቶች መደረጋቸው ችግሮችን ነቅሶ ለማውጣት የሚረዳ በመሆኑ የወረዳው ህዝብ ያነሳቸው የሰላም የልማትና መልካም አስተዳደር ጥያቄዎችን ለመፍታት መንግስት ቁርጠኛ ነው ያሉት የደቡብ ወሎ ዞን ምክትል አስተዳዳሪ አሊማም ናቸው። እየደረሰ ያለውን ግፍ ህዝቡ በቃንዴል ምክትል አስተዳዳሪው አሳስበዋል። አካባቢያችንን ሰላም በማድረግ ክልላችን ላይ እየደረሰ ያለ ተከታታይ ውድመት በቃ፣ ለምን ይገባ? ከጅንታ ጀምሮ እንወድማለን እንወድማለን። ኑሮ ውድነት፣ ደሞዝ ጭማሬ፣ ፕሮጀክት ከየት ይመጣል? ተከታታይ አምስት ዓመት ስድስት ዓመት ወደብ ነው አሁን የሚቀጥል። እናንተ ድርሻችሁ የአካባቢያችሁን ሰላም በማረጋገጥ የክልሉ ተከታታይ ውድመት እንዲቆም ማድረግ ነው። ይህን ከማድረግ አኳያ ድርሻችሁ መወጣት መቻል አለባቸው የሚል ሀሳብ እናያለን። በዝግጅት ላይ ያለው የጤና ኤክስቴንሽን ፍኖተ ካርታ የማህበረሰቡን የጤና አገልግሎት ጥራትና ተደራሽነት ለማሳደግ እንደሚያግዝ የኦሮሞ ብሔረሰብ አስተዳደር ጤና መምሪያ ገለጸ። መምሪያው በፍኖተ ካርታ ዙሪያ ከባለድርሻ አካላት ጋር በከሚሴ ከተማ ተወያይቷል። ኢማም ኢብራሂም ተጨማሪ ዘገባ አለው። የኦሮሞ ብሔረሰብ አስተዳደር ጤና መምሪያ በጤና ኤክስቴንሽን ፍኖተ ካርታ ዙሪያ የንቅናቄ መድረክ ከባለ ድርሻ አካላት ጋር አካሂደዋል። የመድረኩ ተሳታፊዎች ለአሚኮ በሰጡት ሀሳብ አዲሱ ፍኖተ ካርታ ከተደራሽነትና ፍትሐዊነት አንጻር የሚነሱ ክፍተቶችን የሚያሻሽል ነው ብለዋል። ይሄ አዲሱ ሮድማፕ በተለይ በትክክል መተግበር ከቻልን እኛም ያለብንን ችግር ቀርፈን መተግበር ከቻልን ከተደራሽነት አንጻር፣ ከርቀት አንጻር፣ ከፍትሐዊነት አንጻር የሚነሱ የሚታዩ ክፍተቶችን ማስተካከል የሚችል እጅግ በጣም ጠቃሚ የሆነ ሮድማፕ ነው። ማህበረሰቡን በቅርብ ተጠቃሚ ለማድረግ የታሰበ ነው። የጤና ሽፋኑን ለማሳደግ በጤና ኬላ ደረጃ ኤችኦ እንዲመደብ፣ በጤና ኬላ ደረጃ ሚድዋይፍ እንዲመደብ፣ የጤና ባለሙያ እንዲመደብ፣ ፋርማሲ እንዲመደብ እንደዚሁም ደግሞ እስከ ስምንት አይነት ባለሙያዎች ተመድበው ማህበረሰቡን በቅርብ እንዲያገለግሉ ስለታሰበ ነው እና ለህብረተሰባችን በጣም ጠቃሚ ነው ማለት የኦሮሞ ብሔረሰቡ አስተዳደር ጤና መምሪያ ኃላፊ ኡስማን አሊ የጤና ኤክስቴንሽንን ፍትሀዊ በሆነ መንገድ ለማህበረሰቡ ተደራሽ ለማድረግ ህዝብን ያሳተፈ ስራ ለመስራት ታስቦ ወደ ስራ መገባቱን ገልጸዋል። የማህበረሰቡን ተሳትፎ ማሳደግ በተለይ የሴቶችን፣ የወጣቶችን፣ የማህበራዊ ተቋማት እድር፣ ሃይማኖት ተቋማትን እነዚህን በሙሉ ባሳተፈ መልኩ ስራ ለመስራት ነው እንግዲህ ይሄ ሲሰራ ነው ዘላቂ በሚባል መልኩ ሁለንተናዊ የጤና ተደራሽነትን ማረጋገጥ የሚቻለው ማለት ነው። ያ ብቻ አይደለም። በዞናችን ዘንድሮ እንግዲህ የበለጠ የጤና አገልግሎቱን ተደራሽ ለማድረግ በጤና መድን ፕሮግራማችን ይሰራ ናቸው ስራዎች አንዱ ከዚህ መድረክ ጋር የሚያያዝ ነው ማለት ነው። በዋናነት እንግዲህ የጤና መድን ፕሮግራም አባወራ ቤተሰብ፣ አጠቃላይ ማህበረሰቡ እንግዲህ የአላስፈላጊ የጤና ወጪ እና ሳይቸግራቸው ጤና አገልግሎቱን እንዲያገኙ የሚያስችል ነው። ፍትሐዊነትንም ደግሞ የሚያረጋግጥ ነው። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በበኩላቸው አዲስ የተዘጋጀው ፍኖተ ካርታ በተለይ የጤና ኬላዎችን አቅም በማሳደግ ማህበረሰቡ በቅርበት አገልግሎት የሚያገኝበትን መንገድ የሚያመቻች መሆኑን አስረድተዋል። የተቋማት ደረጃጀት በማስተካከል በዋናና በትልቁ በጤና ተቋማት ትላልቅ አመራሮች ይሰጡበታል። በተለየ መልኩ ጤና ኬላዎችን በየደረጃ ከመገንባት፣ ጤና ኬላ የሚባለውን ወደ ላይ ከፍ አድርጎ በሰው ኃይል በአደረጃጀት የማሻሻል ጉዳዮች እየተፈጠሩ ነው ያሉት በዚህ ውስጥ ማህበረሰቡ በቅርበት አገልግሎት እንዲያገኝ በየደረጃው በአባወራ ደረጃ በሀውስሆልድ የጤና አጠቃላይ አገልግሎቱን በየጤና ተቋማት የሚሰጥበት ሁኔታ ነው ያለው። ጤና ኬላን ወደ ጤና ጣቢያ ከፍ በማድረግ የሚሰጡ አመራርነት በተለይ ሙያ ስራዎች አሉ። በባለሙያ ደረጃ የተሻለ ሙያ የሚሰጥባቸው ማህበረሰባችን ላይ በቅርበት የጤና አገልግሎት እንዲሰጡ የሚያስኬድ መንገድ ነው እየተቀረጸ ያለው። በሆስፒታሎች ይሰጥ የነበረውን አገልግሎቶች በጤና ጣቢያዎች እንዲሰጡ የጤና ጣቢያዎችን አቅም ለማሳደግም በትኩረት እየተሰራ መሆኑን ገልጸዋል። ወደ ዲጂታል ስርዓት ለማስገባትም ጥረት እየተደረገ ነው ብለዋል ዋና አስተዳዳሪው። በማዕከል ደረጃ በትላልቅ ሆስፒታሎች የሚሰጡትን በጤና ተቋማት ደረጃ በተለይ ጤና ጣቢያ ላይ ሰርጀሪ አካባቢ በቅርበት አመራር የሚሰጥበትን የጤና ሊደርሽፕን በእውነቱ ከነበረበት ከፍ ባለ ሁኔታ በአካባቢው ላይ የተለያዩ ማቴሪያሎችን አሟልቶ የእናቶችን እንደምናውቀው ወሊድ አገልግሎትን በቅርበት የሚያገኙበት በሚገጥሙ ችግሮችን በአግባቡ በጤና ጣቢያዎቻችን ላይ ሰርቪስ የሚሰጥበትን ሁኔታ አዳዲስ ኢኒሽቲቮች ተዘጋጅተዋል። ሰርጀሪ አካባቢ በተለየ መልኩ ደግሞ ጤና ተቋማትን ዲጂታላይዝ ከማድረግ ጋር ተያይዞ ሌሎችንም በተለየ መልኩ ላብራቶሪ አካባቢ የሚሰጠውን ሰርቪስ በእጅጉ አሻሽሎ ማህበረሰቡ በቅርበት በጤና ጣቢያዎች ላይ በከፍተኛ ጤና ተቋማት የሚሰጠውን አገልግሎት በቅርብ እንዲያገኝ የሚያስችል መርሃ ግብር ነው እየተከናወነ ያለው። የከተማውን የንጹህ መጠጥ ውሃ ተደራሽነትና አቅርቦት ለማሻሻል የአካባቢውን ሰላም ማረጋገጥ እንደሚገባ የወልዲያ ከተማ አስተዳደር አሳሰበም። ከተማ አስተዳደሩ የውሃ አቅርቦትንና የፍሳሽ አገልግሎትን ለማሻሻል ከማህበረሰቡ ተወካዮችና ባለድርሻ አካላት ጋር ምክክር አካሂዷል። ካሳሁን አይለሚካኤል የወልዲያ ከተማ አስተዳደር ውሃና ፍሳሽ አገልግሎት ድርጅት ከውሃ ደንበኞች ፎረም ምክር ቤት አባላትና አጋር አካላት ጋር በንጹህ መጠጥ ውሃ አቅርቦትና ፍሳሽ ቆሻሻ አወጋገድ ላይ መክረዋል። የጋራ መኖሪያ ቤቶች ፍሳሽ ለከተማው ነዋሪ ችግር መፍጠሩ ተገልጿል። የንጹህ መጠጥ ውሃ አቅርቦት የተሻለ አገልግሎት እየሰጠ መሆኑ የውይይቱ ተሳታፊዎች አውስተዋል። የውሃ ማጣሪያውም ስላላቸው ጥብቅ ቁጥጥርና ክትትል በማድረጋቸው ምክንያት አሮጌ መስመራቸውን በመቀየራቸው ምክንያት በሽታኔ እስካሁን ድረስ በውሃ የመጣ አልሰማሁም፣ አላየሁም። የከተማው የውሃ ይሽፋን አነስተኛ ነው። ግን ሰራተኞቹን የማመሰግነው ወይም መስሪያ ቤቱን ማመሰግነው ባለው በየቀጠናው በኩል ያለው የሚደርሰው ውሃ ተፋሰስ ወይም ደግሞ አገልግሎት አሰጣጥ በጣም ጥሩ ስለሆነ በእኔ በኩል በዚሁ ቢቀጥሩ ነው የሚለው። ይሁን እንጂ የገጠር ቀበሌዎች የመጠጥ ውሃ አቅርቦትና የጋራ መኖሪያ ቤቶችን ፍሳሽ አወጋገድ እንደ ችግር ነው የተነሳው። በተለይ እዚህ ኮንዶሚኒየም አካባቢ ሴፍ ታንከር እየተቆፈረ አገልግሎት የሚሰጥበት ሁኔታ አለ። ነገር ግን ያንን በጋራ የተሰጠ ስለሆነ ለዛ ማህበረሰብ ከፍተኛ የሆነ ፍሳሽ እየፈጠረ ሽታ እያመጣ ማህበረሰቡ ፍሳሹ እየረበሸ ስለሆነ ከመጠጥ ውሃ አገልግሎትም ጋር ስናያይዘው እጅግ በጣም ስለሆነ እሱን ብታዩት ነው። መሀል መቻሬ ላይ ያለው ችግር በአስቸኳይ አሁን እንዲፈታ ብለው የተከበሩ ከንቲባ ወስነው ልን ነበር አልተጠናቀቀም አልተሰራም። የጋራ መኖሪያ ቤቶች ፍሳሽ አወጋገድ ከከተማዋ አቅም በላይ ነው ያሉት የወልዲያ ከተማ አስተዳደር ውሃና ፍሳሽ አገልግሎት ድርጅት ስራ አስኪያጅ ጌታቸው ሞገስ ችግሩን ለመፍታት በክልል ውሃና ኢነርጂ ቢሮ ጥናት ተሰርቷል ነው ያሉት። ከፍሳሽ አወጋገድ አኳያ እንደ ከተማችን ሴሪየስ የሆነ ችግር አለ። የተነሳነ ሁሌ እየተነሳ ነው። የማነው ችግሩ የሁሉም ማህበረሰብ ብሎ መውሰድ የሚቻልበት ሁኔታዎች አሉ። የጋራ መኖሪያ ቤቶች ይለቃሉ፣ ግለሰቦች ይወጣሉ። ወንዝ ምቹ ሁኔታ ያለው አካል በሙሉ ወደ ወንዝ አገናኝቶ ፍሳሽ በፈለገው መንገድ እየለቀቀ ያለበት ሁኔታ ነው። ይህን እንዴት አድርገን እናስተካከል፣ የሁላችንም ድርሻ ነው የሚሆነው። እንደ ከተማ ጥናት ተደርጓል። ፈንድ ከተገኘ የተሻለ ስራ ሊሰራበት የሚችል ጥናቶች ተጠ የኮንዶሚኒየሞች የራሳቸው ማጣሪያ ያላቸው ማለት ነው የወልድያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ የገጠር ቀበሌዎችን ለማልማት ህዝቡ የአካባቢውን ሰላም ሊያጸና እንደሚገባ አሳስበዋል። መቻሪ ላይ የጀመርነውን እያበረታታችሁ፣ ጀነቶ ላይ የጀመርነውን እያበረታታችሁ የጎደላችሁን ጠይቁ። መቻሪያዎች ከጽንፈኛው ውጡ፣ የእናንተ ልጆች ናቸው። ተራራ ላይ ሆኖ የሚረብሹት አጋልጡ። እነሱ ልማት የፈለገ ሰው ነው የሚያደርገው ስለዚህ ይህን የሚያደናቅፍ ኃይል ካለ እናንተም ታገሉ። ለህሊናችሁ ብላችሁ ለማንም አይደለም፣ ለእኔ ሳይሆን ለህሊናችሁ። የከተማውን የንጹህ መጠጥ ውሃ ሽፋን ለማሳደግ ከወልዲያ ዩኒቨርሲቲ ጋር በትብብር እየተሰራ መሆኑ ተመላክቷል። የተከበራችሁ ተመልካቾቻችን፣ ከአሚኮ ደሴ ስቱዲዮ ለአርብ ምሽት የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ከዜናዎቹ ጋር ተመስገን አሰፋ አብሪያችሁ ቆይታ አደረግኩኝ። በያላችሁበት መልካም ጊዜ ተመኘው።